በጣም ጉልበተኛ ነው። ልሙ ነው ማለትሽ? ጥርሱ ሲናከስ ምዕራፍ ሁለት ከአንቺ ጋር ብቻ አይደለም ከኔ ጋር እኮ ነው

ጭራሽ ከ ከታጊኝ ሐረግ ምዕራፍ ሁለት ይለቀቃል። ይበቃናል። አይ አይ እኔ አልጋራም። መጋራት ሃና በላት የምርት እንደዚህ የምትንከባከቢ ቆሮ ነው በቃ ተረረ ተጋባችሁ። ዶቼ ሚሞሽራ አጣ ነው እንግዲህ እስኪ እናያለን። እናመሰግናለን። ቅድም እንደው አዎ ተው አልኩህ እኮ እኔ በቃ ከዛ፣ እሺ ተስማማ። ድራማው ላይ እናንተ ምታዩት ደስ የሚል ይመስለናል። ሀኒቹ ውሰጁን ያልፈልግም። በስማ አንዲ በጥፊ በዩ እንዴት ብቻ ነገራቸው ጥፊ። ነገራቸው ጥፊ ማለት ነው እንደዚህ የቀመሱ ሰዎች አሉ። ታዩት አላችሁ። ጥፊ እንዳይመስላችሁ፣ ኤፒሶድ ዋን ላይ ታዩት አላችሁ። ምራፍ ክፍል አንድ ነው። የሆነ ሰው ቀምሷል። ተስቷል። ቦክስ ይቻላል። ጥፊ ከቦክስ ይበልጣል። በነገራችን ላይ ያለ ሰውየው የነቃው ዛሬ ነው። ትናንት ተመተው ታዩት አላችሁ። ብቻል አንድ እና እንትን ሀኒቹ በነገራችን ላይ ይሄ ጥፊ እንዳይደርሰች መልክቱች ለአንቺም እንዳይተርፍ። ታዲያ ላት ጥፊማ እንደዚህ ትንሽ እጅ እንደሆነ ምናምን አይደለም ተነስቼ ነው ቀይዙ ይታገስኩ እኮ እኔ ከሱ ጀምራለሁ። ፍጻሜው እሷ ከዛ ተውላ ሁለቱንም እተዋቸዋለሁ በቃ። ከዛ በኋላ ማን ተገደን ምን ይሻልሻል? እሺ ቦክስ ይሻልሻል? ይሻልሽ በምርጫ ሽንልሽ ምን እንደነሱ ይጮኛ። ግን አሁን ከተብሉ ነው። አሁን ከት ስለተባለ ድምጻችንን ከፍ አናደርግ እንቀጥላለን። አዘብሽ ታግዙኛላችሁ። አንቺ እንግዲህ ምንም ቦክስ ይሻለኛል በቃ። አንዱ አይንሽ እንደበለዘ ቁጣ ነው ይዘ። እሺ ኤፉ ከተብሏል። እሺ አለቀ። እንዳንቺ ኮርስ ማይነካ ነገር ማይነካ ነገር ለካሽ። አሁን እንዳዝነልሽ ሆኖ ነው የምትነግሪ? በካራክተሩ ነው በስራው ነው ምን ልጋባው? ምን ያጋባል? በስራው ላይ ኢፉዬ፣ ቀረጻ ላይ ናት። እሺ አሁን ትመጣለች። አዎ ቀረጻ ላይ ስለሆነች በረንዳ ላይ የሰሩ ነው አዎ እኔም ስለምጨምርልሽ በደንብ ትሰሪዋለሽ። አንዬ እኔም ስለምጨምርልሽ የምር ነው ምታለቅሽ። እሺ እሺ፣ አግዝሻለሁ እኔ ራሴ። ወይ አብርሽ የታያ? እሺ ምንም ነገር አታስቢ፣ ምንም ነገር አታስቢ፣ ዝም ብለሽ ጠብቂ። እን የትኛው ነው የኔ ነው እና ሉጣ ስሚኝማ፣ ውዴ ኤፉ ኪራ ማለት ነው። ቴክስቱን መልሽልኝ እመልስልሃለሁ። እሺ በላለች። አሁን ነው ትመልስልሃለች። እሺ ስሚኝማ፣ የኔ ነው፣ ቀረጻው የኔ ነው። አሁን ያለኝ ማለት ሉጣ ወይ ነው ማለት አውቀሽ እሽ፣ ቀርጻል ልንገባ ነው። ቀርጻላችሁ። ምራኩ ሁለት ሐረግን ለመቀቃል ለሌሎች እንዲደርሱ ሼር አድርጉ። ምራኩ ሁለት አዲሱ ልጅ ማነው ስሙ ውሃል እሺ ቃላብን ላስተዋውቃችሁ። እንደ ምንድን ነው? አዲስ መቷል። በሀረግና ያው እየለበሰሽ ልትሰራ ነው። አንዴ ላስተዋውቃችሁ አዲስ ሰው ቃላብ ቃላት ቃላ ታወቁት። ሐረግ ላይ ተቀላቀለን። አዲሱ ካስታችን ነው ነውና ተዋወቁ። በቃ በቅርቡ ይመጣል ማለት ይቀራ። ታላላ ማጥራ ላይ ተቀላቅሏል። አዲስ ፕሮች ዳኪያለ ቅድም እኮ ገብቶ ነበር። ያዙ ጨዋ ነው እንዴ? እንደውም ይመስላል። ድርዬ ድርዬ ትመስላለህ ነው። አረጎቼ እንዳትነካብኝ ተብለሃል። ቶሎ ቶሎ መልሽ። ማንን ነው? ምን ረኪራዬ? እሺ እነግርልሃለሁ በቃ። ከእሷ ጋር አውራት። አሁን እንትና ነው፣ እፍይ ነው። እሷን እንደዛ ብለህ ጻፍላት። በቃ አሁን ስራ ወጥታለች። ዳግዬ ዳግዬ ወጥቶ ነው፣ ለስራ ወጥቶ ነው። እኔም በቃ ልውጣ በቃ እንውጣ፣ ነው ቀረፃ አለ። ሜላትወ ብናወራችሁ ደስ ይለን ነበር። እኛ እራሱ እናመሰግናለን በጣም ልንገባ ነው፣ ወደ ስራ ልንገባ ነው። ወዬ እናመሰግናለን፣ ስለነበረን ጊዜ እናመሰግናለን። እሺ እሺ እሺ እንግዲህ ደራሲው ያን እና ዳይሬክተሯን መናገር ነው። እሷ እውነት እንደዚህ የምታደርገ ምን አድርግ ምን ምን የተሰጠንን ካራክተር ነው። እኛ ምንም ማድረግ አንችልም እ መጋረጃውን እሺ